አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ፣ ሰላማችሁ ይብዛልኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝም ደግሞ እጅግ አድርጌ አመሰግናለሁ። አሁንም ደግሞ አብሮነታችሁ አይለየኝ እላለሁኝ እና እንግዲህ ዛሬ ይዤላችሁ የመጣሁት በቀላሉ በቀላሉ ሰርተን የምንጠቀመው ምግብ ነው ማለት ነው። እሱ ምንድን ነው እንግዲህ ሩዝ በአትክልት ማለት ነው። የሚያስፈልጉትን እንግዲህ እናንተ የምፈልጉትን መጨመር ትችላላችሁ። ለጊዜው እዚህ ጋር ይሄ አተር ነው፣ የሀገራችን አተር እሸት ማለት ነው። ይሄ ደግሞ ሽንኩርት ነው ማለት ነው። እዚህ ጋር ደግሞ ካሮት በቀጫጭኑ ቆራርጭ ነው። ሩዝኒ እናንተን ለማሳየት ስለሆነ ትንሽዬ ነው ማለት ነው። አሁን ቀጥታ ድስቴ ጋ ሽንኩርቴን እጨምራለሁ ማለት ነው። ያው ትንሽ ነው የምሰራው እናንተን ለማሳየት ነው። በጣም የሚገርም ምግብ ማለት ነው። በጣም ነው የሚጣፍጠው። በልታችሁ አትጠግቡም። እውነት ለማውረብ ማለት ነው። እንግዲህ ሽንኩርቴን ይኸው ጨምሬያለሁ። እናንተም ያው እንደ ብዛቱ እንደማነሱ ስለሆነ ያው ትንሽ ነው። እንደዛ አድርጌ ሽንኩርቴን የራሱ ውሃ መጠጥ ካረገ በኋላ ነው እኔ ዘይት የምጨምረው ብዙ ጊዜ ታውኛላችሁ ማለት ነው። እና እንደዚህ አድርጌ አቁላለዋለሁኝ። አሁን ቀጥታ ዘይቴን እጨምራለሁ ማለት ነው። የሚመጣችሁን ያህል ዘይት ግን ያው በዛ ያለ ይመስላል እንግዲህ ይሁን ማለት ነው። እና እንደዚህ አድርጌ ዘይቴን ደግሞ በደንብ መጥበስ አለቤ ማለት ነው። እና እንደዚህ አድርጌ ሽንኩርቴም እንትን እስከሚድረስ ማለት ነው ከድናርጌው እመለስ እመለሳለሁኝ እና ውድ ቤተሰቦች ሁላችሁም እየሰራችሁ ሞክሩት። እንግዲህ ሽንኩርት ይሄው ከረኑ ራሱ እየተቀየረ ነው ወደ ቡኒ እየበሰለልኝ ነው ማለት ነው። አሁን ቀጥታ የምንጨምረው ካሮቴ ማለት ነው። እንደዚህ አርጌ ካሮቴ እጨምራለሁ። እንግዲ እንግዲህ ሽንኩርቱን እና ካሮቱን በደንብ አቁላለዋለሁ ወይም እጠብሰዋለሁ ማለት ነው። እናንተ እንደሚበቃችሁ ማለት ነው። ይሄ የኔ እናንተ ለማሳየት ስለሆነ ትንሽ የኔ እየሰራሁት ማለት ነው ባለፈው ሚገርም ምግብ ነው ተሰርቶ በብዙ ነበር የሰራሁት፣ ግን ደግሞ ቪዲዮ ስላልሰራሁ ለምን በዚህ መልኩ አላሳያችሁም ብዬ ለዛ ነው የሰራሁት። እንግዲህ ካሮቴ እንደምታዩት ነው። እዚህ ጋር ሁለት ቃሪያ ጨምሬ አለሁኝ። ቀንጥሸዋለሁ ለሁለት ለሁለት ማለት ነው። ያኔ ብዙም እንትን ስለሚ ስለሚያቃጥል እንትን አላልኩትም እንደዚህ ሆኗ ማለት ነው። አሁን ቀጥታ ደግሞ አተሬን አተር ሽት ነው አይደል የሚባለው? ሀገራችን ነው። እሱን ጨመርኩ። እንደዚህ ካቀላቀልኩ በኋላ በደንብ እንትንለዋለሁኝ አመስለዋለሁ፣ ካሮቱ ጋርና ሽንኩርቱ ጋር እንዲቀላቀልልኝ ማለት ነው። እና ደግሞ እሱን በደንብ መጠበስ አለበት። እንግዲህ አሁን የጨመርኩት ምንድነው? ቁንዶ በርበሬ ማለት ነው። ቁንዶ በርበሬ ይኸው ጨመር ያለሁኝ እንግዲህ እናንተ የምትፈልጉትን የመጨመር እንትናላችሁ። እኔ የሚያስፈልገኝ ነው ማለት ነው። የጨመርኩት እንደዚህ አድርጌ እንትን ታልኩኝ ከድን አድርጌው ደግሞ እመለሳለሁ ማለት ነው። ምክንያቱም አተሩ እንዲበስል ከእንትኑ ከካሮቱ ጋር ለዛ ነው እንግዲህ እንደምታዩት ነው። ከራኑም ተቀይሯል፣ በስሏል ማለት ነው። ማሻለት ተባረከ አላህ ብያለሁኝ እንግዲህ እንደዚህ አድርጌ አለሁ። አሁን ደግሞ ሩዝን እጨምራለሁ። ሩዝ እናንተን ለማሳየት ስለሆነ ትንሽዬ ሩዝ ነው የምሰራው ማለት ነው። ግን በጣም የሚገርም ምግብ ነው፣ ሰርታችሁ ተጠቀሙት ማለት ነው። እንደዚህ አድርጌ ካቀላቀልኩ በኋላ እንግዲህ ቀጣውን ደሞ አብረን የምናየው ይሆናል። እንግዲህ አሁን ራሱ እንዴት እንደሚያምር ማለት ነው። የምር በጣም ነው የሚያምረው። በጣም ነው ጣዕሙ ደሞ የሚጣፍጠው ማለት ነው። እንግዲህ ያው ታመልሽ ያለው ተቀላቅሏል እንትኔ ማለት ነው። አሁን ቀጥታ የሚጨምረው የሞቀ ውሃ ማለት ነው። እንደዚህ አድርጌ ሞቀ ውሃ አጨምራለሁኝ የሚበቃኝን ያህል በጣምም እንዳይበስልባችሁ ውሃቸውም መጠናቸው ጨምሮ ነ እንግዲህ በዚህ መልኩ ጨምር ያለው እንደምታዩት ነው። ሁለቱም ሶስቱም እንትን ብሎልኛል ማለት ነው ተቀላቅሎልኛል። ውሃ አላበዛሁም፣ ምክንያቱም ትንሽ ስለሆነ እናንተም ደግሞ መጠናችሁ ነው። በጣም ሲበስል ደግሞ በጣም እንትን ስለሚል ሳይበስልም በቆንጆ በሆነ አበሳሰል እንደሄድላችሁ እዚ ጋር ደግሞ ጫው ይኸው ጨመርኩኝ። ያው እንግዲህ ዋናው ጫው ነው እና እሱን ጨመርኩኝ ማለት ነው። እንደዚህ አርጌ አቀላቀልኩት። እኔ በነገራችን ላይ ሩስ ጨምር እንጂ ማመስለው ከዛ ውጭ አላመስለውም። አሁን ደግሞ ከድን አድርጌው እመለሳለሁ ማለት ነው። እንግዲህ እንደምታውት ነው። እንትኑ ጋረደብ ማለት ነው። ስቲዩት አባሳሰብ እራሱ ያስታውቃል። ሩዚ ሳይሰባበር በጣም በሚያምር በቁመቱ የሆነ ማለት ነው። እናንተም ደግሞ ሰርታችሁ እንድትሞክሩት እመክራችኋለሁ። በጣም ስለሚያምር ማለት ነው። እስኪዩት አላማስልም እርሱ ከጨመርኩ በኋላ ያው ያለሁኝ እንጂ ማለት ነው። እንግዲህ እናንተም እንደዚህ አድርጋችሁ ሰርታችሁ ሁላችሁም ሞክሩት እላለሁኝ እና ደግሞ ስለምታበረታቱኝም ሁላችሁንም አመሰግናለሁ። እንግዲህ ሩዜ እየደረሰ ነው ማለት ነው። እንደምታዩት ነው ውሃው መጥቷል። ሩዜም ደግሞ ሳይሰባበር በጣም ነው የሚያምረው። ስትበሉት ራሱ ማሻ አላህ ነው። በጣም ነው የሚጣፍጠው ጣሙ ሽታው ራሱ በጣም ደስ ይላል ማለት ነው። እንግዲህ በዚህ መልኩ ሩዚ አጠናቀቅ ያለ ሆላለሁኝ። ውድ ቤተሰቦች ሁላችሁም ሰርታችሁ ሞክሩት። እንግዲህ ውሃ እንዳታብዙ ብዙ ያልኳችሁ ለዚህ ነው። እንትን ስትሉት በጣም ያምራ ማለት ነው። እንግዲህ ሩዚ ይሄው ጨርሻለሁ። በዚህ መልኩ አጠናቀቅ ያለ ሁላችሁም እየሰራችሁ ሞክሩት ማለት ነው። በጣም በሚያምር ሁኔታ ነው። እዚጋ ደግሞ ሰላጣ አዘጋጅቻለሁኝ እንግዲህ ምሳ ተበላላችኋላችኋለሁኝ ቀለል ያለ ምግብ ማለት ነው። ስንሰራውም የማያስቸግር እንደገና ደግሞ ስንበላው በጣም የሚጣፍጥ ምግብ ነው። እንግዲህ ይህን ይመስላል። በያላችሁበት ሰላማችሁ ይብዛ፣ አብርነታችሁ ይለኝ እላለሁ። ወሰላሙ አሊ